እንዴት ነው ምርጫ ታጥቦ በውሃ ይለቅ። አሜን። በጣም ምሮብሻል ማለት መናገር ከብዶኛል። እንደዚህ ነት ፕሮግራምን መቼም አልጠብቅም። ቤቴም እንደዚህ ተለውጦ ለዚህ ጨሶ ጨስጨስ ብሎበት ምንም

ሰላም ሰላም፣ የሁላችንም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላማችሁ ብዝት ይበል። ያው እንግዲህ አግታዊ ምን ብላዊ ምናምን ስንት ነገር አድርገውኝ ያልሞትኩኝ ሰው ቢባል ቪዛ ነኝ። እንግዲህ ምንም ማድረግ አይቻልም። ይታደሉታል እንጂ አይታገሉትም ይላሉና ምንም ማድረግ አይቻልም። እንግዲህ ቢያሰቃዩኝም እኔ ግን እንደነሱ ክፉ አይደለሁም። ያው መልካም ስለሆንኩኝ በባል ምድርማ ግፍ አልሰራባቸውም እንጂ ግፍ ልሰራ ነበረ። ግን በባል ምድር ግፍ አይሰራም። ግፍን ብሰራ ለኔ ጥሩ አይደለም በሚል ዛሬ ማርኬ ላስ ደመመው ነው። ዓመት ባልን አብረን አክብረን አናውቅ ነ። ብዙ ጊዜ አይገጣጠምልንም ፈልገን ልናከብር አይገጣጠምልንም በቃ ቢሆን አጋጣሚ ቢሆነ ነገር ቢሆነ ነገር ቢሆነ ነገር፣ ስንት ዓመት በዓሎች አልፈውናል። ያው አብረን እንድናከብርም ትፈልጋላችሁ። ዛሬ ግን በቃ የመጡ ይምጣ ብዬ ፋሲካን አብረን አላከበርንም። ዳግም ትንሳኤን ግን አብረን ለማክበር እኔ ነኝ የወሰንኩት። እሱ ምንም ውሳኔ የሌለበትም እኔ ወስኝለት። ያው ለእኔም ለሱም አሪፍ ጊዜ ይሆናል ብዬ አስቤ ዳግም ትንሳኤን አብረን ልናከብር ነው። ያው ቤቱ ታውቁታላችሁ። ቦታውን መቼስ መናገር አይጠበቅብኝም። ማርኬ ጋን ያለው ትሱ የለውም። ቁልፉ መሽ ነው፣ ከትላንትና ወዲያ ነው ምናምናም ተቀብያለው ቁልፉ እና የሆነ የማደርገው ነገር አለ። እንዳትመጣ ብዬ በጥንቃቄ ያለ ልጅ ነው፣ ከቤቱ በግድ አፈናቅያለሁ። ያው በዚህ አጋጣሚ እንግዲህ ቪዲዮ ስታየው አመሰግናለሁ አላለቅ። ለራሴ ጥቅም ነው። ሌላ ሰው ቢሆን ቢያንስ እንኳን አመሰግናለሁ ላለው፣ ግን አንተ ስለሆንክ ምስጋና አያስፈልግም። እና ፋሚሊ ያው ባለኛ ቀን በትንሽ ነገር ፏፏፏፏ። ያው ወንድ ካለበት ቤት ሴት ያለበት ስለሚሻል ትንሽ በቃ ቡናችን ጨስ ጨስ ጨስ። በዚህ ቡናን ያልወድም። እስቲ ዛሬ እንደውም ለእሱ ስንል አብረን ቡ